በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪ ዶክተር ዲላሞ ትሬ እንዳሉት ተረጅነት የሀገርን ሉዓላዊነትና ክብር ከመጉዳት ባለፈ የህብረተሰቡን ስራ ተነሳሽነት በእጅጉ ዝቅ የሚያደርግ ነው። ኢትዮጵያ በታሪኳ ሉዓላዊነቷን አስከብራ መቆየቷን የተናገሩት ዶክተር ዲላሞ አሁን ባለንበት ዘመን ደግሞ የምግብ እና የኢኮኖሚ ሉዓላዊነት ማረጋገጥ ተገቢ ስለመሆኑም ጠቁመዋል። ለማፈር እና ሊሰራ የሚችል የሰው ሰው ኃይል እስካለ ድረስ ከተረጅነት መላቀቅ ላይ የክልሉ መንግስት በልዩ ትኩረት እየሰራ ስለመሆኑም አብራርተዋል። ድህነትን የመሰለ አዋራጅ ነገር የለውም፣ ክብርን የሚነካ ነገር ነው። ድህነት ሲኖር ደግሞ ሰው ልጅ ሳይወደግን ለተረጅነት ተጋላጭ ይሆናል። የውጭ እርዳታ መጠበቅ፣ ልመና ውስጥ መግባት፣ በራስ አቅም ያለመኖር ስብእናን የሚጎዳ አይነት ነገር ነው። ተረጅነት ቀላል አይደለም። ይሄ የሀገርንም የህዝብንም የመንግስትንም ክብር የሚጎዳ በጣም አሳፋሪና አዋራጅ ነገር ነው። ከዚያ አንጻር አሁን ባለንበት ኢቨን ሉዓላዊነትም እንደ ሀገር ሙሉ ሊሆን አይችልም። ሙሉ ሉዓላዊነት የሚባለው ኢትዮጵያ በታሪኳ ያልተደፈረች ሉዓላዊነትን አስከብረ አባቶቻችን ያቆያት ሀገር ናት። ይሄ ሉዓላዊነት አሁን ባለንበት ወቅት ላይ ሙሉ ሊሆን የሚችለው የኢኮኖሚ ሉዓላዊነት፣ የምግብ ሉዓላዊነት ማረጋገጥ ነው። በሀገራችን ለም አፈር አለን፣ ጥሩ አየር አለን፣ ጥሩ መሬት አለን፣ ጥሩ ታታሪ ህዝብ አለን። እነዚህን አቅሞች ደምረን ያለሙ መሬቶችን እንዲለሙ በማድረግ ከተረጅነት መላቀቅ አለብን የሚለውን አጠቃላይ ሀገራዊ እቅድ በክቡር ጠቅላይ ሚኒስትራችን በተሰጠን ዳይሬክሽን፣ በእሳቸው ኢኒሼቲቮች በአሁኑ ሰዓት ላይ በሀገሪቱ ትልቅ ንቅናቄ ነው እየተፈጠረ ያለው። ተረጅነት የአስተሳሰብና የቁርጠኝነት ችግር ነው ያሉት ዶክተር ዲላሞ የሰብአዊ ድጋፍ አቅርቦትን በራስ አቅም ለመሸፈን የተቀናጀ ጥረት እየተደረገ መሆኑን ጠቁመዋል የአስተሳሰብ ችግር ነው የእምነት ችግር ነው የቁርጠኝነት ችግር ነው እኔ በነገራችን ላይ ተጠያቂነት ላይ ማመጣው ህዝቡን አይደለም

አሳሳብ ለመቅረፍ ለመቀየር አሁን ቆርጠን ተነስተናል። ዛሬም ወደዚህ የመጣ ነው። ከዚህ አንጻር እየተሰራ ያለውን ጉዳይ ለማየት ነው። ዜጎቻችን በዚህ በ2017ና በ2018 ከተረጅነት ለማላቀቅ መጠነ ሰፊ ንቅናቄ ስራ ተሰርቷል። ልማት ላይ ያልዋሉ መሬቶች አሉ። እነዚህን ሁሉ ወደ ልማት ውስጥ በማስገባት ምርትና ምርታማነትን በማሳደግ ቅድም እንዳልኩ 65 ፐርሰንቱን ወደ 200 ሺ አካባቢ ሰው ከተረጅነት በ2017 እስከ መጨረሻ ባለው ጊዜ ደርሰን አውጥተን ደግፈን በማሸጋገር ቀሪውን ደግሞ በ2018 ላይ በተሟላ መልኩ ራሳቸውን አምርተው ራሳቸውን ባግተው ለሀገርም ለአካባቢ ለልማት ሊውሉ የሚችልበት አቅም ላይ እንዲደርሱ የማድረግ ስራ እየሰራ እናያለን። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ስማን ሱሩር በበኩላቸው በክልሉ ያለውን ጸጋ በመጠቀም ከዚህ ቀደም በተለመደ ሁኔታ በጸደይ የግብርና ወራት ተጨማሪ ምርት ላይ ትኩረት ተደርጓልን ብለዋል። ግብርናን አዘምኖ ምርታምና ምርትና ምርታማን አሳድጎ በአመት አንዴ ከማምረት ሁለትና ሶስት ጊዜ አለፍ ሲልም ከሶስት እስከ አምስት ጊዜ ማምረት የተጀመረባት ሁኔታ አለ። ለምሳሌ እኛ ክልል ስንመጣ፣ ስለዚህ እኛም ክልል እየሰራ ነው ያለው ስራ ይህንን አዲስ አቅጣጫና አስተሳሰብ ተከትለን የተቀናጅ ግብርና ለቤተሰብ ብልጽግና ብለን ያሉን አማራጭ አቅሞች በሙሉ አስተባብረን አቀናጅተን የመጠቀም ስራ ጀምረናል። በዚህም አርሶ አደራችን ምርትና ምርታማነት የማሳደግ በአመት አንድ ጊዜ በልግና ምህር ብሎ ከማምረት አሁን በአመት ከሶስት እስከ አምስት ጊዜ ማምረት የጀመረበት ሁኔታ ተፈጥሯል። አሁን ዘንድሮ እኛ 35,400 ሄክታር በማልማት ወደ 730 ሺህ ኩንታል ሽምብራና ጓያ አምርተናል። ይሄ ወደ ገንዘብ ስናሰላው አርሶ አደሩ በትንሹ ዋጋ ቢሸጠው ወደ 10.2 ቢሊየን በክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ማረጉ ማቴዎስ እንዳሉት እንደ ሀገር ከተረጂነት ወደ ምርታማነት ለመሸጋገር ግብ ተጥሎ ተግባራዊ እንቅስቃሴ መጀመሩን አስታውሰዋል። የክልሉ መንግስት የሰብአዊ ድጋፍ በራስ አቅም መሸፈን እንዲቻል መላውን ህዝብ ያሳተፈ ስራ ተግባራዊ እንዲደረግ ባስቀመጠው አቅጣጫ መሰረት ዘርፈ ብዙ ስራ ተግባራዊ እየተደረገ መሆኑን ጠቁመዋል። የምግብ ሉዓላዊነትን ማረጋገጥ የክልሉ ቀዳሚ አጀንዳ ነው የምግብ ሉዓላዊነትን ለማረጋገጥ ደግሞ በዝቅተኛ የኑሮ ደረጃ ያሉ ወይም ደግሞ በከፍተኛ ድህነት ውስጥ ያሉ ዜጎችን ማዕከል ያደረገ ከተረጅነት መሻገሪያ ፕሮጀክት ተቀርጾ እየተተገበረ ነው የሚገኘው በራስ አቅም ሰብአዊ ድጋፍ ማቅረብ ስትራቴጂክ መጠባበቂያ ክምችት መያዝንና እንዲሁም ደግሞ የአስቸኳይ ጊዜ ምላሽ ድጋፍ የሚፈልጉ ዜጎችን ሰብአዊ ድጋፍ ለማቅረብ ያለመ ነው እና የሚሰሩ ስራዎች አንዱ ለሰብአዊ ድጋፍ ለማቅረብ በራስ አቅም ክምችት ለመያዝ ማምረትን ማዕከል ያደረገ ነው። ባለፈው መኸር ላይ 1258 ሄክታር ለዚህ ፐርፐዝ በእኛ ክልል ላይ ላምቷል። አሁን እህል የለማውን ማሳ እህል የማሰባሰብ ስራዎች ተሰርተዋል። እህል ካሰባሰብን በኋላ በተወሰነ ደረጃ አውድማ ላይ ያለዋለ የማውቃት ስራዎች ተሰርቶ ወደ መጋዘን ይህል መግባት ጀምሯል። በክልሉ በአጠቃላይ 1208 ሄክታር የለሞ ማለት ነው። በክልሉ አደጋ ስጋት ስራ አመራር ኮሚሽን የአደጋ ስጋት ምላሽ ዝግጁነት ፕሮጀክት ጽህፈት ቤት ኃላፊ አቶ ሙርሰል አማን በበኩላቸውም ጽህፈት ቤቱ የተፈጥሮም ሆነ ሰው ሰራሽ አደጋ ሲያጋጥም መላውን ህዝብ በማስተባበርና ያለውን ጸጋ በመጠቀም የሰብአዊ ድጋፍ በራስ አቅም መሸፈን የሚያስችል ስራ ተግባራዊ እየተደረገ መሆኑን አብራርተዋል። በጠንባሮ ልዩ ወረዳ በተያዘው የምርት ዘመን የ የእርሻ ዝግጅቱ እየተጠናቀቀ የሚገኘው ይህ ሰፊ መሬት በራስ አቅም የሰብአዊ ድጋፍ ማድረግን ያለመ መሆኑም ተመላክቷል።